ትላንት ምሽት በእንግሊዝ ካራባኦ ካፕ ጨዋታዎች የተደረጉ ሲሆን አርሰናል ማሸነፍ ችሏል። ሊቨርፑል በሜዳው አንፊልድ ክሪስታል ፓላስን ገጥሞ የ3 ለ ዜሮ ሽንፈት ገጥሞታል። ባልደረባችን አህመዲን ከማል ተጨማሪ አለው ምሽት በተካሄዱ የካራቦ ካፕ አራተኛ ዙር ጨዋታዎች በርካታ መርሃ ግብሮች ተከናውነዋል። ሊቨርፑል፣ ቶትናም ሆትስፐር ከውድድር ውጪ ሲሆኑ አርሰናል፣ ቼልሲና ኒውካስትል ዩናይትድ ወደ ቀጣይ ዙርም አልፈዋል። በአንፊልድ ሮድ ክሪስቲያል ፓላስን ያስተናገደው ሊቨርፑል ምሽትም ምንም እንኳን በወጣት ጨዋቾች ወደ ሜዳ ቢገባም ሽንፈትን ቀምሷል። ጆ ጎሜዝ፣ አንዲ ሮበርትሰንና ና ሚሎስ ኬርኬዝንና ፌዴሪኮ ኬዛን በመጀመሪያ አጋማሽ ከወጣቶቹ ጋር አጣምረው ጨዋታ ጀመሩት። አያርኔስሎት ዋናውን ስኳዱን ከያዘው የኦሊቨር ግላስነሩ ቡድን ጋር ያደረጉት ጨዋታ በክሪስታል ፓላስ ሶስት ለባዶ አሸናፊነት ተጠናቋል። እስማኤል አሳር ሁለት ግቦችን ሲያስቆጥር ቀሪዋን አንድ ግብ የአርሚፒኖ ከመረብ አገናኝቶ ቀዮችን አሸንፈዋል። ሰባዘጠነኛው ደቂቃ ላይ በሊቨርፑል በኩል አማራ ናሎ በቀይ ካርድ ከሜዳ የተሰናበተው ጨዋች ሲሆን ጨዋችም ሆኗል። ሊቨርፑል ባለፉት ሰባት ጨዋታዎች በስድስቱ ሽንፈትን ሲያስተናግድ እስማኤል አሳር በዚህኛው ውድድር ዓመት በሊቨርፑል ጎል ላይ ጨዋታ ማስቆጠሩንም ቀጥሏል። አርኔስሉት ከጨዋታው በኋላ አስተያየታቸውን የሰጡ ሲሆን ቡድናችን ያለበት ሁኔታ የሊቨርፑልን ደረጃ የሚመጥን አይደለም። ምናልባት የቡድናችን ስብስብ ሰዎች እንደሚያስቡት ጥሩ ላይሆን ይችላል ሲሉ ሀሳባቸውንም ሰጥተዋል። ቀጣይ በፕሪምየር ሊግ ካስቶን ቪላ በሚኖራቸው ጨዋታ ግዴታ ማሸነፍ ስለመሆኑ ሲጠየቁም ሁሉንም ጨዋታዎች ሊቨርፑል የማሸነፍ ግዴታ ውስጥ ገብቷልም ብለዋል። በኤሚሬት ስታዲየም ብራይተን ኢንድ ሆቭ አልቢዮንን የገጠመው የማይክል አርቴታው ቡድን ሁለት ለባዶ በሆነ ውጤት አሸነፈም። አርሰናል አሁንም ማሸነፍ ብቻ ሳይሆን በክሊንሼት ጨዋታዎችን ድል ማድረጉንም ቀጥሏል። ትናንት ምሽት የአርሰናልን የማሸነፊያ ግብ ኢታን ንዋኔሪና ቡካዮ ሳካ ከመረብ አገናኝቷል። ማክስ ዶማን በምሽቱ ጨዋታ በመጀመሪያው አሰላለፍ ውስጥ ገብቶ ጨዋታውን የጀመረ ሲሆን ይህም በ15 ዓመት ከ302 ቀን በአርሰናል ታሪክ በእድሜ ትንሹ በቋሚ አሰላለፍ ውስጥ ገብቶ የተጫወተ ተጫዋች መሆኖ ታሪክ አስመዝግቧል ይገኛል አርሰናል በፕሪሚየር ሊጉ በቂ የመጫዋቻ ጊዜ ያላገኙት ጨዋቾችን በምሽቱ ጨዋታ አሰልፎ ለመጫወት ጥረት ያደረጉ ሲሆን ቤን ዋይት ክሪስቲያን ሞስኬራ ኢታንዋኔሪ ክሪስቲያን ኖርጋርድ አንድሬ ሃሪማን አኒዩስ ፔሮ ሂንካቤን የመሳሰሉት ጨዋቾች በጨዋታው ተሰልፈው መጫወትም ችለዋል ወልቨርሃምፕተን ወንደረስን ከሜዳ ውጭ የገጠመው ቼልሲ አራት ለሶስት በሆነ ውጤት አሸንፎ ወደ ቀጣይ ዙር ማለፉን አረጋገጠም አንድሬ ሳንቶስ ታሪክ ጆርጅ ኤስቴቫውና ጄሚ ጊቲንስ የቼልሲን የማሸነፊያ ጎሎች ሲያስቆጥሩ አሮኮ አድሬ እንዲሁም ዶቪድ ወልፍስ ሶስቱን የወልቨርሃምፕተንን ዎንደርስን ጎል ያስቆጠሩ ተጫዋቾችም ሆነዋል። ከጉዳት መልስ ወደ ሜዳ የተመለሰው ሊያም ዴላፕ ትላንት ምሽት ሁለት ቢጫ ካርድ በቀይ ካርድ ከሜዳም ተሰናብቷል። ስቴቫው ጎል ያስቆጠረ የመጀመሪያው ተጫዋችም ሆነዋል። ከጨዋታው በኋላ አሰልጣኝ ኢንዞ ማሬስካ አስተያየታቸውን የሰጡ ሲሆን ሊያም ዴላፕ አሳፋሪ ስተሰርቷል ሲሉም ተደምጧል። ቀይ ካርዱ ይገባናል። በዚህ መንገድ ግን ከመጀመሪያው የቢጫ ካርድ በኋላ ተረጋጋቢዬ ብዬ ሶስት አራት ጊዜ ነግሬዋለሁ። ይህንን ባለማድረጉም በጣም ተበሳጭቻለሁ ሲሉም ሀሳባቸው ያላቸውን ሰጥቷል። ስዋንሲ ሲቲን የገጠመው ማንቸስተር ሲቲ ሶስት ለአንድ በሆነ ውጤት ማሸንፍም ችሏል። ፍራንኩ 12ኛው ደቂቃ ላይ ለስዋንሲ ማስቆጠር ቢችልም ለማንቸስተር ሲቲ ጀርሚ ዶኩ፣ ኦማር ማርሞሽ እና ራያን ቸርኪ ከመረብ ሶስቱን የማሸነፊያ ጎሎችም አስቆጥሯል። ራያን ቸርኪ ትላንት ከሰባት ሳምንት ጉዳት መልስ ወደ ሜዳ ተመልሶ ጎል አስቆጥሯል። ኒውካስል ዩናይትድ ቶትናም ሆትስፐርን ሁለት ለባዶ ሲያሸነፍ ፋቢያን ሼር እና ኒክ ወልትሜድ ሁለቱን የማሸነፊያ ጎቦች ከመረብም አገናኝቷል። ውጤቱን ተከትሎ የቀጣዩ ሩብ ፍጻሜ ተፋላሚዎች በትላንትና ይፋ የሆኑ ሲሆን አርሰናል ከክሪስታል ፓላስ፣ ካርዲፍ ሲቲ ከቼልሲ፣ ማንቸስተር ሲቲ ከብሬንትፎርድ፣ ኒውካስል ዩናይትድ ከፉልሃም የሚጫወቱም ይሆናል። የማንቸስተር ዩናይትዱ ግብ ጠባቂ አንድሬ ኦናና ሕይወት እንደ አየር ንብረት ጸባይ ያለ ሲል አስተያየቱን ሰጠም። በክረምቱ የዝውር መስኮት ወደ ቱርኩ ክለብ ትራብዞን ስፖርትስ በውሰት ያቀናው አንድሬ ኦናና ከስፖርትስ ጋር በነበረው ቆይታ ሀሳቡንም ሰጥቷል። በማንቸስተር ዩናይትድ ራሱን ለማብቃት ጥረት ሲያደርግ እንደነበርና ኳሶቹን በማሰራጨት ረገድ ጥያቄ የተነሳበትን ሁኔታ በችሎታ ማነስ እንዳልሆንም ገልጿል። ከዛ ውጪ የትኛውንም ተጋጣሚ የሆነ ተጫዋች ፈርቻ አላውቅም። በህይወቴ የምፈራው ፈጣሪም ብቻ ነው ሲል ሀሳቡን ሰጥቷል። እግር ኳስ የአየር ንብረት ጸባይ ያላት አንዳንድ ጊዜ ፀሐያማ፣ አንዳንድ ጊዜ ዝናባማ ትሆናላችም ብሏል። ዝናባማ ስትሆን ያንን መልመድ አለብህ፣ ፀሐያማ ስትሆን ደግሞ ተደሰትባት። ያ ማለት ግን አንተ ምርጥ እንደሆንክ አታስብ ሲል ሀሳቡን ሰጥቷል። የዝናባማ ባህሪ ሲኖራት ደግሞ አንተ መጥፎ እንዳልሆንክ አታስብ የሚል በእግር ኳስ ስላሳለፋቸው ጊዜያት የነበሩትን ሁኔታ ጠቁሟል። ከዚሁ ከማንቸስተር ዩናይትድ ቤት ሳንወጣ ብርኖ ፈርናንዴሽ በዚኛው የውድድር ዓመት ብዙ የግብድል የፈጠረ ተጫዋችም ሆኗል። በ2020 ማንቸስተር ዩናይትድን ከስፖርቲንግ ሊዝበን ከተቀላቀለ ወዲህ ብርኖ ፈርናንዴሽ ከአምስቱ ታላላቅ የአውሮፓ ሊጎች 115 የግብድሎችን በመፍጠር የሚበልጠው ተጫዋች የለምም ተብሏል። በዚኛው ውድድር ዓመት እንኳን 24 የግብድሎችን በመፍጠር እየመራ እንደሚገኝም መረጃዎች አመላክተዋል።